ያሉ አይስሙ አፍሪካኖች ግን እራሳቸው ያንቋቸዋል አንገታቸው የሆነ አፍሪካኖች መክተብ ላይ ሲደበድባቸው ፎቶ አርጎ ቁምጣ አርጎ ምናምን እያሸረመጠን ብሎ ወደ ኤምባሲ ሲልኩ ወዲያው ነው፣ በፖሊስ ተከበበ ቤቱ። አንድ አፍሪካ አትነካም። አንድ አፍሪካ ሁሉም ሀገር ከኛ ሀገር ውጭ ማሬ፣ ሁሉም ሀገር ጫፋቸው ሲነካ ወዲያው ነው ኤምባሲ ሲ ፊሊፒኒ ብት ኔፓሊ ብት ኤምባሲዎቻቸው የሚደርሱላቸው አንዴ አንዴ አንዷ ፊሊፒን እንደውም የኛ አሁን ጀምሯል አሁን ስራ የሌላቸው እንደዚህ መዳማቸው ኤምባሲ መጥታ ደሞዝ ሳትከፍል ጥላቸው የሄደችው ምናምን አሁን ኤምባሲ የኛ ኤምባሲ ጥሩ እያደረገ ነው። ቤት ተከራይቶ ሰፊ ቢሆን እኔ አሁን ነው ድሮ አላቅም። መዳም ቤት ስለነበርኩ መዳም አንድ ወር ነው የሰራሁት መዳም ቤት አሁን ያኔ ፀጉር ቤት እያሰለጠናቸው ነው። የሆነ በቃ የሆነ እንደዚህ እያሰለጠ የማይሰሩ ሰዎች ትኬት ቆርጦ ለተቸገሩ ትኬት እየቆረጠ ወረቀት የሌላቸው እንደዚህ ስማቸው እየመዘገበ ከአምላም ማለት ከዚህ ግንኙነት እያደረገ እያሳፈራቸው ነው። እኔ በአሁን የኢትዮጵያ ኤምባሲ አሁን አደንቀዋለሁ። ድሮ ግን ያ ነው። በጣም ያሳዝናል። እኛ እውነት አንድ ጊዜ አንዲት ፊሊፒኒ እዚህ በጥፊ መታ ታሰርሏ፣ ኤምባሲ ሽንት ቤት ገብታ ኤምባሲዋ ደወለች። አላደሩም የዛን ሁለት ነው ይመጡላት እና እንትን አይሉም። በዜጎቻቸው አይደራደሩም። ሌሎቹ ረጁ ዴዚ መታለች ያሉ ነው መታለች እንዴ? ይህ እንዴት ናችሁ?

ክብር ለምን? ኧረ ተይ ሐቡ አንቺም እንዴ ሳትነግሪኝ ለማታዝብሽ እኮ ነው። ምነው እኛ እኛ ማግባትሽን ብትነግሪን እንደሰታለን። እኔ አልቀናም፣ ማግብቻ አለ ኦልሬዲ ዘይድም፣ ባላላ አንቺም ባለሌላቸው ይኸውና፣ እንደዚህ አይንሽ ተኩለሽ አምሮብሽ፣ ከሰርግ በቅርቡ እንደ ከሙሽርነት እንደወጣ ይሳይ፣ እጇ ታሳይ ጥላለች፣ ቀለበቱ ይሄናውታ ሳይ ይሄናውታ ሳይ ሳይ በቅር ስ አንድ ነበርሽ እኮ ፊትሽ ያስታውቃል። የአይንሽ ኩል እራሱ አልለቀቀም፣ ሜካፕሽ ራሱ አልለቀቀም። በደምብ እጅሽና ነው ማሻላህ ዛሬ ነው ከጫጉላ ሽርሽር የመጣች ቆይ እናገር፣ በጋባ ቆይ እናገር አንድ ነገር እናገር። ዛሬ ነው የመጣችሁ ድርያ ቤት ዛሬ ነው የመጣችው። የት ነበረች ትናንትና? ሶፋ ያለበት ቤት ቀብረር ሸብረር ብላ የኛ ሙሽራ ሙሽራ ሙሽራ ሞብሩክ በሏት፣ ኮንግራቱሌሽን መብሩክ እያላችሁ ለረጁ ከአሜሪካን ባል መጥቶላታል። ለኔ በቅድም ተናግር ያለው ወይ አስራ ሶስት ሺህ ዶላር አውጥቶ አደለ ከሪም ጎልድ ወርቅ ይገዛለሽ። አስራ ሶስት ሺህ ዶላር። ማሻላ ጉሉ፣ ማሻላ መብሩክ በሉ። ማሻላ ይናው ነገር እያሳየች ነው። አመለጠታ፣ ተሳስታ አፏን ስትይዛየ ነው። ይናውን ደብቃ ነበረ ይናውን፣ ውድ አረተይ፣ አሁን እኮ ዛሬ ምስር ረዳለረሌ ይኸውልሽ፣ የሰው አይን መጥፎ ነው። አውቃለሁኝ፣ እረዳለሁ፣ ግን እኛ ቢያንስ ጓደኞችሽ ደስ ይበላችሁ። አለበ በቀኝ ያለው በግራው አይደለም። ረጁ፣ አንድ አይንሽ ሳትኳረስ ተሽዋል። አይደለም አይደለም፣ አረሳሁትም ብጠርገው ብጠርገው አልቀነስ ብሎኝ ነው ማሬ። አይሽ ሳትኳረስ ተሽዋል። አሁን እኮ ልታችኝ ነበር። በእሷ ቤት አረሳሁትም፣ በእሷ ልቀንሰው ቤት። ያናት ውሽዬ ሲባል ቤት ያናት ንግስት አለ ካዳት ድጋሚ። ቆይ ቆይ ቆይ ንገሪሽ ልጨርስልሽ። ወሬ ወሬ ወሬ ጥማት እንደጉች አለብኝ። ከዛ እ ስትለው አዎ ንግስት ቤታናት አለ እ አንተ ሽንታም ሴት ባየህበት ቁጥር ምትሸና አለችው። እሷ ወይኔ ድጋሚ ካዳት ሪካርድ ላይ አዩ በቤታ ቀየራት፣ አዎ። በድጋሚ ካዳት በእናትሽ ልባ፣ ሁለት ጊዜ ተሰበረ። በጣም አሳዘነችኝ። የእውነት በጣም አዘንኩኝ። ስንት ጊዜ ነው ደጋግሞ የሚወጋት? በወጋት የተሰማት ስታስመስል አየሻት? እነሱ በመለያየታቸው የተሰማት ነው የምታስመስለው። ደስተኛ ነች ዜድ። በጣም ደስተኛ ናት። አሁን በሷ እኮ

የለችም እኮ ውጭ ናት። ወጥተዋል፣ ሱቅ ሄደዋል። ማንና ማን? ሪም የለችም ቤት ሪም እና ሪም እና የሪም ባል እንደነገርኩሽ። ሪም እና እኮ እኮ ይኸውልሽ፣ ምን እንደሆነ ታውቂያለሽ? አሁን እኛ በጣም ስማርቶች ስለሆንን ወዲያውኑ ነው የገባን። የረጁን ሰርግ ላይ የሪምን አንቨርሰሪ አከበሩ በዛው ለምን የረጁ ሰርግ እንዳይባነን በሪም አንቨርሳሪ ከቨር ሊያደርጉትና ሊሸውዱን። በቃ ሪም አንቨርሳሪዋን አክብራ ነው፣ ሪም የጋብቻ በዓሏን አክብራ ነው ብቻ ብለን ላሽ እንድንል ያለፈ የጋብቻ ብቻ በዓል የሪምን የረጁን ሰርግ ለመሸፈን የረጁ የሪም የጋብቻ በዓል አደረጉት። ቀኑ አልደረሰ አለፈኩ ካለፈ በኋላ የጋብቻ በዓል ብለው እንትን ብሉ እንደዛ ብለው አወሩልን እና አምነን እንድንቀበል ገባችሁ። በቃ የረጁ አገባችሁ አስባችሁ፣ ለሪም የጋብቻ በዓል ረጁ እንደዚህ ሂና ስትሰራ የሙሽራ ሜካፕ ስትሰራ አስባችሁታል? እንደኛ ጅል አደለንም። በጣም ስማርቶች ነን። እናገናዝባለን። ደግሞ የገረመኝ የእኔ ደግሞ የገረመኝ ሪም ማለት ነው፣ መሲ አልተጠራችም አለች። አልተጠራችም መሲ አልተጠራችም አለች። ከዛ መሲ ካልተጠራች ተጠራች ለምንድነው ይሄና ያደረገችው? ለምን የምን ፕሮግራም? ሪም አልተጠራችም አለች። አዎ ቆይ ልጨርስልሽ ሀቡ ልጨርስልሽ፣ ሪም አልተጠራችም መሲ አለች። የምን ይሄና ነው ያደረገችው? እህ ጉቺ ሳትጠራ ዱባይ ላይ ሆና አንቺ፣ ችግር የለውም ባህር ማዱንሽ እኔም ባህር ማዱንሽ አንቺ፣ 30 ደቂቃ ከሆነ ፍላይት 500 ሪያል ከሆነ ትኬት ትሄዳለህ ለዚህ ከዛ መሲ ብርጅስ ሰድስ እጅሽ ስትባል እሷ ደግሞ እጇ ሂና ዋይ ጉጩ አየሽ ጉድ ስላት፣ አዎ እኔ ባዳነኝ እኔ ባዳነኝ አለች ጉጩ። እያሳዘንች እኮ እኛ እኮ ለምን አልተጠራንም ብለን እንዳንቀየማቸው እኮ ነው። በቀላሉ እኮ እንደዚህ ከመደባበቅ የረጁን ሰርግ በሪም የጋብቻ በዓል ሸፍኖ ለማለፍ ከመሞከር በቀላሉ ላይቭ ከፍተው ይቅርታ አድርጉልን፣ ወጪ ስለማንፈልግ እኛ ማንንም አንጠራም፣ በራሳችን ብቻ ቤታችን ውስጥ ኬክ ገዝተን ቀለበት አስረን ነው የምናደርገው ይባላል እኮ በግልጽ በቃ። ምንም መሸፋፈንና የረጁን ማግባት በሪም የጋብቻ በዓል ድንገት ተነስታ የጋብቻ በዓል አልተነገረን ስንተኛ ዓመት እንደሆነ ላይቭ ላይ አላወራንበት። እኔ ልደቴን እንኳን ከአንድ ወር በፊት አብረን ላይፍ ላይ ሁላችንም አውርተንበት ነው አይደለ? ልደቴን እንኳን የምናከብረው ሳንነጋገር ምን ሳንል ፎቶ ኢንስታግራም ስቶሪ ላይ አድርጋ ሪም ኬክ ስትቆርስ ከባለቤቷ ጋር። ከዛ ሪም ምንድን ነው አልኳት ደንግጬ እንዴት እንደደነገጥኩ በቃ ድንግጥ ብዬ ሪምሻ ምንድን ነው አልኳት። ከዛ ውሃቡ ይቅርታ ሳልነግርሽ አንግ የጋብቻ በዓላችንን እኮ እኔና ባል እያከበርን። ታዲያ ሳትነግሪን ምን ነው ላይቭ ላይ እየመጣሽ ቁርሴን በላው፣ ሻይ በውተት ጠጣው፣ ከረክ ጠጣው፣ ኔስካፌ ጠጣው እያልሽ ተራውን ነገር የምታወሪልን ሴትዮ፣ እንደዚህ አይነት ኢምፖርታንት ነገር በህይወትሽ እንዴት ላይቭ ላይ አልነገርሽንም? እኔ ቤት ላይቭ ላይ ሁሌ እየመጣሽ ይህን በላው ይህን ጠጣው ትይ ይለወይ አልኳት። ከዛ ስላት ሳይታሰብ ሰርፕራይዝ ነው ያደረጉኝ አለች። እሺ ሰርፕራይዝ ከሆነ እንዴት ቀድመሽ ሜካፕ ተሰርተሽ ጥፍርሽን ተሰርተሽ፣ ይሄ ሁሉ ነገር እንዴት ሬዲ ሆንሽ? ቀሚሱስ መቼ ተገዝቶ ነው ምናምን አልኳት። ከዛ ምንድነው ነው መልስ ጠፋባትና ጠፋት። በቃ አልተጻጻፍንም። ከዛም በኋላ አሁን ይሄ ሁላ ነገር እንደዚህ እንደዚህ እንደዚህ እኔ ታውቂያለሽ ስለዚህ እንደዛ ሆነ። አዎ እንደዛ ነው፣ ላለመጥራት ነው ሁሉ፣ እኛን ላለመጥራት ነው ይሄ ሁሉ። ቢጠር ነው ነው ታውነ ነኝ እኔ። ብትጠሪኝ የእኔ ቤተሰቦች እንዳለ እንደተጠሩ ይቆጥሩታል። ለምን ላይቭ ገብቼ ሰርጉን ሁሉን ነገር ስለማሳያቸው እንደተጠሩ ይቆጥሩታል የእኔ ቤተሰቦች። እኔን ከጠራሽኝ እንደጠራሻቸው ነው የሚቆጥሩት። በቃ አንቺ እንዳልሽው ማሪ፣ አንቺ እንዳልሽው እንዳሰብሽው